በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መንገደ ሰማይ መንገደ ሰማይ ስለ ጻድቅ ሰው ነፍስ። በአብ በወልድ በመንፈስ ቅዱስ ስም አምነን የጻድቅ ሰው ነፍስ ከዚህ ዓለም ከሥጋዋ በሞት ተለይታ በሰማያዊ ጉዞዋ ላይ የሚደረግላትን አቀባበል ባጭሩ በዚህ መጽሐፍ እንረዳለን። ጌታችን ኢየሱስ ክርስቶስ በዚህ በምድራዊ ዓለም ሳላችሁ ሃይማኖት ተማሩ፣ ምግባር ስሩ ብሎ አዝዟል። እንዲህ ማለቱ ስለምንድን ነው ቢሉ እንደንቦሳ ጥጃ፣ እንደሚዳቋ፣ እንደ ጎሽ፣ እንደ ድኩላ፣ እንደ አንበሳ፣ እንደ ብሆር፣ እንደ ነብር፣ እንደ እንስሳ ሲዘሉ ቢኖሩ ውሎ ውሎ ከቤት ኑሮ ኑሮ ከመሬት ኋላም በዕለተ ሞት በጌታ ቃል መጠየቅ አይቀርም እና ሃይማኖት ተማሩ ምግባር ስሩ ማለቱ ስለዚህ ነው። ማንኛውም ሰው በድንገት ወይም ታሞ ይሞታል። በሞተም ጊዜ የመልካም ሰው ነፍስ የሆነች እንደሆነ ገና በጻረ ሞቷ ሳለች ነፍስ ከስጋዋ ሳትለይ፣ መላእክተ ብርሃን በቀኝ መላእክተ ጸልመት በግራ ሆነው ወደ እሷ ይመጣሉ። መተውም ባዩት ጊዜ የብርሃን ቀሚስ ለብሳ የብርሃን የመጎናጸፊያ ተጎናጽፋ የብርሃን አክሊል ደፍታ የብርሃን ዘውድ ተቀዳጅታ የብርሃን ዝናር ታጥቃ የብርሃን ጫማ ተጫምታ የመስቀል ምልክት ያለበት የብርሃን ዘንግ ይዛ ከፀሐይ ሰባት እጅ አብርታ ከመብረቅ ሰባት እጅ አስበርታ ፍጹም እግዚእነ ኢየሱስ ክርስቶስን መስላ አምራ ትቆማለች። በዚህ ጊዜ መላእክተ ጽልመት እንደ እሳት ትፈጃቸዋለች፣ ታንጸባርቅባቸዋለች ትገለምጣቸዋለች፣ ይፈሯታል፣ ይሸሿታል፣ ከፊቷ አርቀው ይቆማሉ። ምንም ከእርሷ አርቀው ቢቆሙም ጠርተው ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታምኛለሽ? ማንንስ ታመልኪያለሽ? የስላሴን ሶስትነት አንድነት፣ ምልአት፣ ስፋት፣ ርቀት፣ የጌታን መውረዱን መወለዱን፣ ወልደ አብ ወልደ ማርያምነቱን መገረፍ መገፈፉን መሰቀል መሞቱን አምስቱን አዕማደ ምስጢር አስራ ሶስቱን ህማማተ መስቀል ተምረሻል፣ የእግዚአብሔር እንግዳ ተቀብለሻል፣ ሰንበትን አክብረሻል ብለው ይጠይቋታል። እሷም የተማረች ቃሏም የታመነ ነውና፣ አዎ የስላሴን አንድነት ሶስትነት ምልአት ስፋት ርቀት መውረድ መወለዱን ወልደ አብ ወልደ ማርያምነቱን መገረፍ መገፈፉን መሰቀሉን መሞቱን አምስቱን አእማደ ምስጢር አስራ ሶስቱን ህማማተ መስቀል አውቃለሁ። እግዚአብሔርንም እንግዳ ተቀብዬ ሰንበትን አክብሬ ይኖር ነበር፣ ግን እንደናንተ ያለ የከረፋ ሻጋታ አይቼም ሰምቼም ደርሶብኝም አላውቅም ብላ ትመልስላቸዋለች መላእክተ ጽልመትም መርምረው የነርሱ ድርሻ አለመሆኗን ካረጋገጡ በኋላ አንቺ ነፍስ እኛ ያጣናትን መንግስተ ሰማያት አንቺ አገኘሻት እያሉ እያዘኑ እየተከዙ ትታዋት ይሄዳሉ ወመጽኦ መላእክተ ጽልመት ወሃተተው አለየይት ነፍስ ወህጡ መክፈልቶሙ እንዳለ ዮሐንስ በራእዩ ከዚህ በኋላ መላይክተ ብርሃን ከገነት መካከል መልካሙን የሽቶ አበባ ቆርጠው ይዘው መጥተው በአጠገቧ ከበዋት ይቆሙና ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታምኛለሽ? ማንን ታመልኪያለሽ? የስላሴን አንድነት ሶስትነት፣ ምልአት፣ ስፋት፣ ርቀት የጌታ መውረድ መወለዱን፣ ወልደ አብ ወልደ ማርያምነቱን፣ መገረፍ መገፈፉን፣ መሰቀል መሞቱን ታውቂያለሽን? ብለው ይጠይቋታል። እሷም ቃሏ እውነት የተማረችም ናትና አዎ፣ የስላሴን አንድነት ሶስትነት ምልአት ስፋት ርቀት የጌታን መውረድ መወለዱን ወልደ አብ ወልደ ማርያምነቱን መገረፍ መገፈፉን መሰቀል መሞቱን አውቃለሁ ትላቸዋለች። ዳግመኛም አምስቱን አእማደ ምስጢር አስራ ሦስቱን ሕማማተ መስቀል ተምረሻል? ሰንበትን አክብረሻል? የእግዚአብሔር እንግዳ ተቀብለሻል? ብለው ይጠይቋታል። እርሷም አዎ አውቃለሁ። እናንተም አወዳጆች ዘመዶች አይደላችሁምን? ያዘዛችሁኝ ሰርቼ የመከራችሁኝ ሰርቼ እኖር አልነበረምን? ብላ ትመልስላችኋለች። የጻድቅ ሰው ነፍስ ብርሃንን እንዲህ የምትላቸው ወዴት ታውቃቸዋለች ቢሉ የመልካም ሰው ነፍስ የሆነች እንደሆነ በዓለመ ስጋ ሳለች በአካል ነፍስ ከመላይክተ ብርሃን ጋር ከሰማየ ሰማያት እየወጣች እየወረደች ጌታዋን ፈጣሪዋን ስታመሰግን ትኖር ነበር። ስለዚህ አውቃቸዋለሁ ትላቸዋለች። መላእክተ ብርሃንም ያቺ ነፍስ መርምረው የእነርሱ ወገን መሆኗን ካረጋገጡ በኋላ እኛም እናውቅሽ የለምን ከቃልሽ እናግኘው ብለን ነው እንጂ ብለው ይመሰክሩላታል። ከዚህ ሁሉ በኋላ ነቢዩ ዳዊት በገናውን እዝራ መሰንቆውን ይዘው ጌታም እልፍ አእላፍቱ መላእክት፣ ጻድቃን፣ ሰማዕታትን፣ ደናግር መነኮሳትን አስከትሎ ወርዶ በቁመናዋ የሰራችውን የምግባሯን ዋጋ ቃል ኪዳን፣ ጸጋ፣ ክብር ሰጥቷት ተመልሶ ሰማይ ሰማያት ያደርጋል። መውጣት መውረዱ ለእኛ ክብር ሲል በለበሰው ስጋ ነው እንጂ በመለኮትነቱ በሁሉ የመላ ስለሆነ መውጣት መውረድ የለበትም። ውስተ ኩሉ በአውርተ መለኮቱ እንዳለ ክቡር ዳዊት። ከዚህ በኋላ መልአከ ሞት አምሮ ሰምሮ ፍጹም መልአክ ሳህልን መስሎ ብርሃንን መስሎ ይታያታል። ስለምን መልአከ ሞት መልከ ሳህል መስሎ ብርሃን መስሎ ይታያታል ቢሉ እንዳትባባ ነው። ከዚህ በኋላ መላእክተ ብርሃን ያንን ከገነት ቆርጠው ያወጡትን የሽቶ አበባ ከአፍንጫዋ ላይ ጣል አድርገው ሲያነሱት በዚያው የሽቶ መዓዛ ተመስጣ ነፍሷ ከስጋዋ ትለያለች። በጻድቅ ሰው ነፍስ ጣር ጋር የለባትምና፣ ከዚህ በኋላ መላእክተ ብርሃን በፊት በኋላ በቀይ በግራ ሆነው ይዘዋት ይሄዳሉ። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ እያሉ ያመሰግናሉ ዳዊት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ዝክረ ጻድቅ ለዓለም ይሄሉ እንዳለ፣ እዝራም ሞቶሙሰ ለጻድቃን ሕይወቶሙ ውእቱ፣ ብጽእት ነፍስ መላእክተ ሰማይ ይትለአኩኪ እያሉ እዝራ መሰንቆውን ዳዊት በገናውን እየደረደሩ እያመሰገኑ ባይባቤ በዝማሬ ወደ ጌታ ይዘዋት ይሄዳሉ። ከዚህ በኋላ መላእክተ ጽልመት ከጌታ ትእዛዝ ሳይቀበሉ አይለቁምና ራስ ራሷን እየተመለከቱ ሲከታተሏት ከባህር እሳት ይደርሳሉ። የባህር እሳት ቦታዋ፣ ስፍራዋ ወዴት ነው? መጠኗስ ምን ያህል ነው ቢሉ ቦታዋ ከጠፈር በላይ ከአኖስ በታች ከመካከል በምጽንዓ ሰማይ ነው። መጠኗም ይህችን ሰው የሰፈረባትን ዓለምስ ታህላለች ቀኟ እሳት ግራዋ ባህር ነው፣ ውስጧ ገደል ነው። በመካከሏም እንደ ጭራ የቀጠነ ጠባብ መንገድ አለ። እንደዚህማ ከሆነ ምን አድርጋ ትሻገረዋለች ቢሉ በዚህ ዓለም ያሉ አእዋፍ ዱሩ፣ ገደሉን፣ ባህሩን፣ እሳቱን ላይ ላዩን በክንፍ እየበረሩ ተሻግረው እንዲሄዱ የእሷም ሃይማኖቷ እና ግብሯ ክንፍ ሆኗት መላእክት ብርሃን ላይ ላዩም በክንፍ ይዘዋት ይሻገራሉ። እርሷም ከመካከል ስትደርስ አቆልቁላይታ ላይታ ብርሃንን ይይሳት ባህሩ፣ ገደሉ፣ ዳሩ ምንድነው ብላ ተጠይቃቸዋለች። መላእክት ብርሃንም አንች ምግባር ብትሰሪ ሃይማኖት ብትሰሪ ሰንበትን መታከብሪ በዚህ መጣሽ እንጂ ምግባር ያልሰሩ ሃይማኖት ያልተማሩ ዘመዶችሽስ በዚያው ከስለው እንደ ጅማት ተኮማትረው መከራ የተው ነው የሚሻገሩት ይሏታል። እርሷም ወየው ወየው በዚህ ዓለም ሳሉ እንዲህ ያለ ብርቱ መከራ እንዳለባቸው ማን መነገራቸው ብላ አዝና ተክዛ አልቅሳ ወጥታ ትሄዳለች። ስትሄድም ዛሬ በዚህ ዓለም ያለች ሙሽራ አባት እናቷን መልስ ጠርተዋት በፍሳ በደስታ እንድትሄድ እርሷም ከፈጣሪዋ ለመገናኘት ስትሄድ በፍስሃ በደስታ ትሄዳለች። ዳግመኛም ዛሬ በዚህ ዓለም ያሉ እናት አባት ልጃቸው የሚበላውን የሚጠጣውን አሰናድተው እንዲቆዩ ለእርሷም ፈጣሪዋ የመኖሪያን ቦታ መንፈሳዊ ምግብና መጠጥ አዘጋጅቶ በፍሰሃ በደስታ ይቆያታል። እርሷም ከገሃነመ እሳት መውጣቷ ደስ እያላት ከጌታ ዘንድ ስትደርስ ሰግዳ ትቆማለች። ከዚህ በኋላ ጌታ ይጠይቃታል። ሲጠይቃትም የወንድ ነፍስ የሆነች እንደሆነ አንቺ ነፍስ እንጨት መቁረጥ፣ ቤት ማነጽ፣ ፈረስ መጋለብ፣ ውሃ ዋና፣ ሰንጠረዥ፣ በገና፣ እርሻ፣ ቁፋሮ፣ ጸናጽል፣ ከበሮ፣ ጽህፈት፣ ድጉሰት ታውቂያለሽን ብሎ አይጠይቃትም። የሴት ነፍስ ብትሆን አንቺ ነፍስ አልሞ መደቆስ፣ አለስልሶ መፍተል ወጥ መስራት እንጀራ መጋገር ጠጅና ጠላ መጥመቅ ታውቂያለሽን ብሎ አይጠይቃትም። እንግዲያ ምን ብሎ ይጠይቃታል ቢሉ፣ አንቺ ነፍስ በማን ታምኛለሽ፣ በማንስ ታመልክያለሽ፣ ማንንስ ታመልክያለሽ፣ አንድነቴን፣ ሶስትነቴን፣ ምልአት ስፋት ርቀቴን፣ ከሰማይ ሰማያት መውረዴን፣ መወለዴን፣ መውረዴን፣ ወልደ አብ ወልደ ማርያምነቴን፣ መገረፍ መገፈፌን መሰቀል መሞቴን አምስቱ አማደ ምስጢርን አስራ ሶስቱን ሕማማተ መስቀል ታውቂያለሽ ብሎ ይጠይቃታል። እርሷም የተማረች ቃሏን እውነት ነውና አቤቱ ጌታዬ ሆይ ሶስትነትህን አንድነትህን ምልአት ስፋት እርቀትን መውረድ መወለድህን ወልደ አብ ወልደ ማርያምነትህን መገረፍ መገፈፍህን መሰቀል መሞትህን አውቃለሁ ብላ ትመልስለታለች። ከዚህም በኋላ የጌታ ቃሉ እውነት ነውና መላእክተ ብርሃን ጠርቶ ይህች ነፍስ ምእመን ክርስቲያናዊት ናትና መላእክተ ሰማያት እንጂ ገሃነመ እሳት አይገባትም፣ ነፍሷን ከስጋዋ ጋር አዋጅ ፍጹም መንግስተ ሰማያትን እስካወርሳት ድረስ አራት ቀን መንግስተ ሰማያትን፣ ሶስት ቀን ገሃነመ እሳትን አዙራችሁ አስጎብኝታችሁ ከጻድቃን ጋር አኑራት ብሎ ያዝዛል። ከዚህ በኋላ መላእክተ ብርሃን ይዘዋት ወጥተው መንግስተ ሰማያትን ብሔረ ጻድቃንን ሶስት ቀን አዙረው አሳይተው አስጎብኝተው ሽታዋን ጣዕሟን በልቦና አስርጸው አንቺ ነፍስ ሃይማኖት ብትማሪ ምግባር ብትሰሪ ከእንዲህ ያለ ሀዘን ከሌለበት የደስታ ቦታ ያኖርሻል ብለው ወደ ገሃነ ምሳት ይዘዋት ይወርዳሉ። ከገሃነመ እሳት ውስጥ ያለውን የእሳቱን ዘንዶ፣ የእሳቱን አክሊል፣ የእሳቱን ዘንዶ፣ የእሳቱን እባብ፣ የእሳቱን አንበሳ፣ የእሳቱን ዝናር፣ የእሳቱን ጫማ፣ የእሳቱን ነብር፣ የእሳቱን ውሻ፣ የእሳቱን ዝሆን፣ የእሳቱን መጋዝ፣ የእሳቱን ሰይፍ፣ የእሳቱን ጦር፣ የእሳቱን ወፍጮ፣ የእሳቱን ሙቀት፣ የእሳቱን ክፋቱን ክርፋቱን አራት ቀን አዙረው አስጎብኝተው ይመልሷታል። ከዚህም አውጥተው ሀገረ ሕያዋንን ሀገረ ሰማዕታትን፣ ሀገረ ደናግልን፣ ሀገረ መነኮሳትን፣ ሀገረ ሕጋውያንን እያዞሩ እያሳዩ አንቺ ነፍስ ሃይማኖት ብትማሪ ምግባር ብትሰሪ ጌታ በቸርነቱ ከዲያብሎስ መገዛት ከእንዲህ ያለ መከራ አውጥቶ ለእንዲህ ያለ ተድላ ደስታ አበቃሽ ብለው ወስደው ከጻድቃን ጋር በገነት ያኖሯታል። ገነት ያለችው ወዴት ናት ቢሉ፣ በፀሐይ መውጫ ወይም በስተ ምስራቅ በኩል ናት። በአራቱ ማዕዘኗ አራት ተራሮች አሏት። በአራቱም ተራሮች መካከል አራት አፍላጋት ገብተው ያጠጧታል። አራቱ አፍላጋት ማንናቸው ናቸው ቢሉ፣ አንደኛው አባይ ወይም ጌዮን ሲሆን እሱም ሞተት ነው። በኢትዮጵያና በግብፅ ያሉትን የወንዝ ውሆች ሁሉ ሰብስቦ ይዞ ይሄድና ገነትን አጠጥቶ ተመልሶ ኢያሪኮ ይገባል። ሁለተኛው ኤፌሶን የሚባለው ወንዝ ሲሆን እርሱም ወይን ነው። በህንደኬ አገር ያሉትን የወንዝዎች ሁሉ አሰባስቦ ይዞ የሄድና ገነትን አጠጥቶ ተመልሶ ውቅያኖስ ይገባል። ሶስተኛው ጤግሮስ የሚባለው ወንዝ ማን ነው? በዮናታን አገር ያሉትን የወንዝዎች ውሃዎች ሁሉ አሰባስቦ ይዞ የሄድና ገነትን አጠጥቶ ተመልሶ ባሕረ ኤርትራ ይገባል። አራተኛው ኤፍራጥስ የሚባለው ወንዝ ዘይት ነው። በአውሮፓ፣ በፋርስ፣ በባቢሎን ያሉትን የወንዝፎች ሁሉ አሰባስቦ ይዞ የሄድና ገነትን አጠጥቶ ተመልሶ ባሕረ ኤርትራ ይገባል። እነዚህ ወደ ገነት የሚገቡ አራቱ አፍላጋት በገነት የሚኖሩ ጻድቃንን ሳይበሉ ሳይጠጡ በጣዕማቸውና በመዓዛቸው ሽታ ብቻ ሲያረኳቸው ይኖራሉ። ወደ ቀድሞ ነገራችን እንመለስና ያቺ ደገኛይቱ ነፍስ ከገሃነመ እሳት መውጣቷን፣ መንግስተ ሰማያት መግባቷን፣ የገሃነመ እሳትን ስቃይ እያሰበች ፈጣሪዋን እያመሰገነች እስከ ጊዜ ምጽአት ድረስ በፍስሀ በደስታ ትኖራለች። ከምጽአትም በኋላ ከስጋዋ ጋር ተዋህዳ ተድላ ደስታ ካለበት ፍጹም መንግስተ ሰማያት ትገባለች። መንግስተ ሰማያት ያለችው የት ነው ቢሉ፣ ከእዮር በላይ ከሰማይ ውዱድ በታች በመካከላቸው ናት። መንግስተ ሰማያት የተባለችውም ኢየሩሳሌም ሰማያዊት ናት። ይህም ቀድሞ ዲያብሎስ በክብሩ ሳለ የእርሱ ከተማ ነበረች። እርሱ ከተሻረ ወዲህ ግን አዳምን የፈጠረው በእርሱ ምትክ ስለነበረ ከነ ልጅ ልጆች እርስት ተሆነ ብሎ ጌታ ሰጥቶታል የመልካም ሰው ነፍስ ሁኔታ ባጭሩ ይሄንን ይመስላል እግዚአብሔር ይህን ክብር ያድለን አሜን ወስብሐት ለእግዚአብሔር